በዘንድሮ የበልግ እርሻ የተሻለ ምርት ለማግኘት አስፈላጊውን ቅድመ ዝግጅት እያደረጉ መሆኑን የምዕራብ ዓባያ ወረዳ አርሶ አደሮች ተናገሩ። ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ በትኩረት እንደሚሰራ የወረዳው አስተዳደር አስታውቋል። ዘገባው የከበደ ካሳዬ ነው። ደግሰው በቀለ እንደሚከተለው ያቀርበዋል በምዕራብ ዓባያ ወረዳ 1078 ሄክታር ማሳ በበልግ እርሻ እንደሚለማ ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃም መረጃ ያመላክታል። በወረዳው ቆርጋ ገራሞ ቀበሌ በኩታ ገጠም እያለሙ የሚገኙት አርሶ አደር ቲግሮቲ ኮላ ቀደም ብለው የዘር ዝግጅት ማድረጋቸውን ጠቁመው ቀሪው ማሳም እየታረሰ እንደሚገኝ ገልጸዋል። ለቅድማ ዝግጅት የታችን አንድ ግማሽ ሄክታር አርሻለሁ። ቅድማ ጥቅምት ወራት ላይ ይሄ ደግሞ የበልጉን አሁን ሶስት ሄክታር ነው አቅም ከጨመርኩ እንደሆነ ቦታችን ለአማራ ሀሳብ አለ። ሌላኛው በአካባቢው እያመረቱ የሚገኙት አቶ አመል ያልቶ አርሶ አደሮ የተሻለ ምርት ለማግኘት ወቅቱን በአግባቡ የመጠቀምና ጠንክሮ የመስራት ባህል ማዳበር እንደሚገባው አስገንዝበዋል። ኩታ ገጠም አሁን እነዚህ ያሉ ማሳዎች ተባብሮ ውሃ ቢቆፍሩ በአመት ሁለት መጠቀም ይችላሉ። በአመት ሁለት መጠቀም ይችላሉ። ትንሽ ይገዛ ብኖር ባላቸው እርሶ ላይ መንግስት ትንሽ እገዛ ቢያደርግ ይሄ አካባቢ ደርቆ አይቀርም። በቂ ምርት ይሰጣል። መሬቱ በጣም ሰጠ ነው። ቆንጆ መሬት ነው፣ ለም መሬት ነው። ግን ውሃ ከሀይቁ ለመሳብ ሩቅ ነው። ግን ሀይቁ ጋር ተያይዞ ከርሰ ምድር ውሃ በጣም ቅርብ ነው። ሰው አንድም ሰዓት ሳያጠፋ ጊዜ ሳያጠፋ በዚህ ሰዓት ማሳውን አርሶ አዘጋጅቶ ዝናብን ብጠብቅ መልካም ነገር ነው። በቆርጋ ገራሞ ቀበሌ የግብርና ባለሙያ ያሰለፈች ስሞን የበልግ እርሻ ስራ ውጤታማ እንዲሆን አርሶ አደሩን በቅርበት እየደገፉ እንደሚገኙ ገልጸዋል። እንደ ግብርና ባለሙያ ያው እንደዚህ ያልታረሰ ማሳ ካለ ማሳረስ አለባችሁ በማለት እንደግፋለን። ዝናብም ልመጣ ነው፣ ከዝናብ ቅድሚያ ዝግጅት እንዲያደርጉ ያው እሱን ለነሱ ድጋፍ እንሰጣለን። በዘንድሮ በበልግ በሁሉም የሰብል አይነቶች 1078 ሄክታር መሬት ለማልማት እቅድ መያዙን የገለጹት የወረዳው ግብርና ጽህፈት ቤት ሰላፊ አቶ ለማ ተሻገር ከበልግ እርሻ አንድ ሚሊዮን ኩንታል በላይ ምርት ለማግኘት እንደሚሰራ ገልጸዋል። በያዝነው በጀት ዓመት 1178 ሄክታር በሁሉም ሰብሎች ለማልማት አቅደን፣ ያው እዛ ላይ በተለይ ቅድመ ዝግጅት ስራዎች አሁን እርሻ ጋር ተያይዘው ባለው ሁሉም ቀበሌያ ደጋም ቆላም ያው ያው ኦሎሞስት ዝናብ እስከመጣ እርሻዎች ታርሶ ኦሎሞስት ያው ዝናብ እየተጠባበቅን እንገኛለን። ከዛ ጋር ተያይዞ በያዝነው በጀት አመት በተለይ በልግ ላይ ትልቅ ትኩረት አድርገን የምንወስደው በክላስተር እርሻ ላይ ነው። ስለዚህ ክላስተር እርሻ ላይ በተለይ አሁን እርሻችንን በተለይ ቆላ ቀበሌያት ላይ ሜካናይዜሽን እያደረግን ነው። በትራክተር እየታረሰ ነው ያለው። ስለዚህ ይህንንም ክላስተር እያደረጉ እንዲሄዱ ያው ቀበሌያትን ልዩ ክትትል እያደረግን ነው ያለ ነው። ስለዚህ በዚህ አግባብ በተለይ የዚህ የምርጥ ዘር ማዳበሪያ ግባት አቅርቦት ዝግጅት ላይም እየተረባረብን ነው ያለ ነው። ከዚህ አንጻር ያው ከእቅዳችን አንጻር ሲናይ በተለይ የአፈር ማዳበሪያ አቅርቦት ያው እጥረት አለ። እሱን ለመፍታት ዞኑንም እየጠየቅን ነው ያለ ነው። ስለዚህ በዚህ አግባብ በልኩን አጠንክረን ለመሄድ ነው ምለው ነገር ነው። ያው ሎሞስት ቅድመ ዝግጅት ፋርቱ ላይ በደንብ አጠናክረን ያው ንቅናቄ መድረኮችንም እስከ ታች አውርደን በተጠናከረ አግባብ እንዲሄድ ያው በዚህም በቅን ነው ምርት ግብ ከአንድ ሚሊዮን በላይ ኩንታል ነው። በተለይ ለማግኘት ያቅን ነው። ፍራፍሬ ነባር ፍራፍሬዎችን ሳይጨምር ማለት ነው። ነባር ፍራፍሬ እንክብካቤዎችን ጨምሮ እስከ ስድስት ሚሊየን ኩንታል በዚህ በልግ ለማግኘት አቅደን ያው ርብርብ እያደረግን ነው ያለ ነው። በዘንድሮ በልግ እርሻ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ በትኩረት እንደሚሰራ የወረዳ ዋና አስተዳዳሪ አቶ ወርቁ ወልዴ ገልጸዋል። ከምርጥ ዘርና ግብአት አቅርቦት ጋር ተያይዞ የሚስተዋሉ ክፍቶችን በመቅረፍ የተሻለ ምርት ለማግኘት እንደሚሰራ የገለጹት አቶ ወርቁ ቴክኖሎጂን የመጠቀም ባህል በአካባቢ አርሶ አደር ዘንድ እየተለመደ መምጣቱን አስረድተዋል። የምግብ ሉዓላዊነታችን ማረጋገጥ የሚቻለው ስናመርት ነው። ስለዚህ በዘንድሮው በበልግ ቢያንስ ከ10178 ሄክታር ያክል በመስኖ በዋና ዋና ሰብሎች እና በሌሎች ይለማል ተብሎ እንደ ወረዳችን አቅደናል። ስለዚህ የበልጉ ስራ እጅግ በተጠናከረ ሁኔታ ለማስኬድ በተለይ አምና አፈጻጸማችን ስናይ በቆላው ላይ በቆሎ ክላስተር በማምረት ሰፊ ምርት አርሶ አደሩ ያገኘበት ሁኔታዎች አሉና ስለዚህ የ2016 አፈጻጸሞችን በጥንካሬ በጉድለት ገምግመን እንግዲህ የ2017 በልግ ንቅናቄ አካሂደናል። በንቅናቄ መድረካችንም ከባለ ድርሻ አካላት ጋርም መግባባት ላይ ኦልሬዲ የተደረሱባቸው ዋና ዋና ጉዳዮች አሉ። አንደኛ የእርሻ ስራችንን በአግባቡ ማጠናቀቅ እንዳለብን የበልግ ዝናብ ከመውረዱ በፊት የእርሻ ስራው ሙሉ በሙሉ ማለቅ እንዳለበት መግባባት ላይ የተደረሰበት ሁኔታዎች አሉ። በወረዳው ግብርና ጽህፈት ቤት የ2017 ዓ ም የግማሽ ዓመት አፈጻጸም ግምገማና የቀሪ ወራት ንቅናቄ ስራዎቹ ማስጀመሪያ መድረክ ተካሂዷል። የበጋ መስኖ ስንዴ አዝመራ ካምናው አንጻር የተሻለ መሆኑ የተገለጸ ሲሆን በአፈርና ውሃ ጥበቃ ስራ የተሻለ አፈጻጸም መመዝገቡንም ተመልክቷል። በዘንድሮ የበልግ እርሻ ከማሳ ዝግጅት እስከ ምርት የመሰብሰብ ሂደቱ ቴክኖሎጂን በተሻለ ሁኔታ ለመጠቀም እንደሚ ይሠራም ተጠቁሟል። በንቅናቄው መድረክ የጋሞ ዞንና ምዕራብ ዓባያ ወረዳም የመንግሥት የስራ ኃላፊዎችን ጨምሮ ባለድርሻ አካላትም ተሳትፈዋል። ዘገባው የባልደረባችን የከበደ ካሳይ ነው።